ባለሙያ ሴት ነኝ። ጠንካራ ገበሬ ነኝ። በጋራ ጠንክረን እየተጋን ነው። ቡና አምራች ነኝ። የአነስተኛ ሱቅ ባለቤት ነኝ። ጎበዟ ባለሙያ በኦጌቴ ልዩ ብድር ቢዝነሷን ማቀላጠፍ ችላለች። ጠንካራው ገበሬ የትራክተር ልዩ ብድርን በመጠቀም እርሻውን አስፋፍቷል። ወጣቶቹ ሰራተኞች ከሲንቄ ባንክ በወሰዱት ልዩ ብድር የአትክልትና ፍራፍሬ ምርታቸውን እያጣጣፉ ነው። በዲጂታል ልዩ ብድር አማካኝነት የሀገር ውስጥ የቡና ንግዱን ወደ ቡና ኤክስፖርት ማሳደግ ችሏል። እርስዎም በሲንቄ ባንክ የቀረቡትን እነዚህንና ሌሎች በርካታ የብድር አማራጮችን በመጠቀም በግልም ሆነ በጋራ የጀመሩትን ሙያና ንግድ በማሳደግ የተሻለ አቅም ይፍጠሩ። ሲንቄ ባንክ በአንድነት ወደ ስኬት እንደምን አላችሁ ክብራትና ክብራን ተመልካቾቻችን። ወደ ሰዓቱ የስፖርት ዜናዎችን እናልፋለን። ሲንቄ ባንክ የስፖርት ዜናዎቻችን የክብር አጋር ስለሆነ ከልብ እናመሰግናለን። በኢትዮጵያ ፕሪምየር ሊግ ሰላሳኛ ሳምንት መሪው ኢትዮጵያ መድንና ድሬዳዋ ከተማ ተጋጣሚዎቻቸውን አሸነፉ። ትላንት ኢትዮጵያ መድን መቀለ ሰባ እንደርታን አንድ ለባዶ በማሸነፍ መሪነቱን ሲያጠናክር፣ አቡበክር ሳኒ ብቸኛዋን የማሸነፊያ ግብ አስቆጥሯል። ኢትዮጵያ መድን ማሸነፉን ተከትሎም በ12 ነጥብ ልዩነት መሪነቱን አጠናክሮ ቀጥሏል። ድሬዳዋ ከተማም አርባምንጭ ከተማን በተመሳሳይ ውጤት አንድ ለባዶ በመርታት ከአራት ጨዋታዎች በኋላ ወደ አሸናፊነት ሲመለስ፣ ሀቢብ ከማል ብቸኛዋን የማሸነፊያ ግብ አስቆጥሯል። ዛሬ ረፋድ ላይ በተደረገ አንድ ጨዋታ ደግሞ ኢትዮ ኤሌክትሪክ ከውላሏ ዲግራት ዩኒቨርሲቲ ጨዋታቸውን አድርገው ጨዋታው ግብ ሳይቆጠርበት ተጠናቋል። ዘጠኝ ሰዓት ላይ ከደቂቃዎች በኋላ ኢትዮጵያ ቡና ከአዳማ ከተማ፣ 12 ሰዓት ላይ ደግሞ ፋሲል ከነማ ከኢትዮጵያ ንግድ ባንክ ጨዋታቸውን ያደርጋሉ። ክለቦች ለሴቶች እግር ኳስ ትኩረት መስጠትን ከኢትዮጵያ ንግድ ባንክ መማር እንዳለባቸው ተገለጸ። ያለምንም ሽንፈት የ2017 ዓ ም የኢትዮጵያ ሴቶች ፕሪሚየር ሊግ ዋንጫን ያሸነፈው የኢትዮጵያ ንግድ ባንክ ሴቶች እግር ኳስ ክለብ ትላንት በአዲስ አበባ አቀባበል ተደርጎለታል። ዮሴፍ ሹም ተጨማሪ ጭማሪ ያለው የኢትዮጵያ ንግድ ባንክ ሴቶች ቡድን 26 ጨዋታዎችን አድርጎ 18ቱን አሸንፎ ምንም ጨዋታ ሳይሸንፍ የኢትዮጵያ ፕሪምየር ሊግ ሻምፒዮን መሆኑ ይታወሳል። የአሰልጣኝ ብርሃኑ ግዛው ስብስብ ከ2013 ጀምሮ ባለፉት አምስት ዓመታት የልጉን ዋንጫ ለማንም አላስቀመሰም። በአጠቃላይ 8 የፕሪምየር ሊግ ዋንጫዎችንም ነው ያሸንፈው። ስኬታማ ቡድን ዛሬ ከሐዋሳ ከተማ አዲስ አበባ ሲገባ ደማቅ አቀባበልም ተደርጎለታል። የቡድኑ አባላትም በአዲስ አበባ ጎዳናዎች ድላቸውን አክብረዋል። አቀባበሉ በኢትዮጵያ ንግድ ባንክ ዋና ጽህፈት ቤትም ቀጥሎ ለባለድሎቹ የአበባ ጉንጉን ተበርክቶላቸዋል። በየከተማው ብሄርንበት ቁጥር የኢትዮጵያ ንግድ ባንክን እንዲያስታውሱ እንዲነሳ የሚያደርጉ ድምቀቶች ናቸውና ይህንን ደጋግመው የሚያቀናጁን እንድል ስላበሰራችሁን፣ ለዚህ ድል ስላበቃችሁን በባንኩ ስም እና በቦርዱ ስም አመስገን እፈልጋለሁ። በድጋሚ የቡድኑ አባላትም በተደረገላቸው የሞቀ አቀባበል ደስ መሰኘታቸውን ገልጸዋል። አልጠበቅንም። እንደዚህ ከሌላው ጊዜ በተሻለ በጥሩ አቀባበል ነው የተቀበሉን። ያው ለሴት ልጅ ያላቸውን ክብር ነው የሚያሳየው። ሁል ጊዜ እነሱ በምናመጣቸው ድሎቹ ሁሉ ክሬዲት ይሰጡናል እና በዚህ ደግሞ በጣም ደስተኞች ነን። ሁል ጊዜ ይህ ተቋም ወይም ይሄ ክለብ ምንም ነገር በተለይ ሻምፒዮን የሚለውን ነገር በጣም የሚል ምኞት አለኝ እና በጣም እናመሰግናለን። በዚህ አጋጣሚ እንደዚህ አይነት ድባብ ለመጀመሪያ ጊዜ ነው ሳይ እና በጣም ነው ደስ ያለኝ። ማለት እየተሻሻለ ነው የሴቱ ኳስ ብዬ አስባለሁ። ደስ የሚል ደስታ ነው የተሰማኝ ዛሬ። ይህን አጋጣሚ በህይወት ያገኙት ሁለቴ ነው። አፍሪካ ዋንጫ ባሳለፍንብ ጊዜ ዛሬ አስራ ሶስት አመት፣ ዛሬ ደግሞ ይህን ነገር ሲደገም ምን ያህል መስራት እንደሚያኮራ እና ሰው ሰርቶ እንዲ ሲከበር፣ ሰው ሰርቶ ደግሞ እንዲ ሲወደድ እጅግ በጣም ደስ ይላል። ይህን ላደረጉት በሙሉ ምዝጋይነ የማቀርቡ ነው በደንብ የምፈልገው እዚህ ላይ። የቡድኑ አማካኝ ሰናይት ቦጋለ ስኬት በልዩነት ይነሳል። በ2005 ከደደቢት ጋር ለመጀመሪያ ጊዜ የሊጉ ሻምፒዮን የነበረችው ሰናይት ዘንድሮ አስረኛ የፕሪምየር ሊግ ዋንጫዋ ነው ያሳካችው። እድለኛም ነኝም፣ በጣም ደስተኛም ነኝ። አስር ጊዜ ዋንጫ መብላት ማለት በጣም ከባድ ነገር ነው እና እድለኝነቴም ደስ ይለኛል። ያው ሰርተ ከሰራ ብዙ ነገር ካረግ አይደለም አስር ዋንጫ ምንም ዋንጫ ያው ምንም ዋንጫ ማሳካት ትችላለ ብዬ አስባለሁ። ደስ ብሎኛል ብቻ የኢትዮጵያ ፕሪምየር ሊግ መልከ ብዙ ነው። እንደ ኢትዮጵያ ንግድ ባንክ ያሉት ክለቦች ለተጫዋቾቻቸው የሚያስፈልገውን በማድረግ አይታሙም። በአንጻሩ የተጫዋቾችን የላብ ዋጋ የሚቀሙ ክለቦች አሉ። ይህ ሊታረም የሚገባው ጉዳይ እንደሆነም የኢትዮጵያ ንግድ ባንክ የቡድን አባላት ይናገራሉ። እውነት ለመናገር በተለይ እንደዚህ ሴት ተጫዋቾች ላይ የሚሰሩ ነገሮች በጣም አሳፋሪ ናቸው ብዬ ነው ማስበው። ምክንያቱም እንደ ክለብ ክለብ ብለን ብለው ተጫዋችን ከያዙ ተገቢ የሆኑ ነገሮች መደረግ መቻል አለባቸው። ምክንያቱም እነዚህ ልጆች ብዙ ነገሮቻቸውን አጥተው ነው ወደዚህ ሙያ የሚመጡት ባኒስስ ለምን አንተውም? በዚህ ደረጃ ፕሪሚየር ሊጉ ማውረድ በዚህ ደረጃ በሴት ልጅ መጫወት ዳቦ መንገድ ላይ ሲለምኑ ስታያቸው እንደገና ደግሞ በተጨማሪ ደሞዝ የስምንት ወር አልተከፈለንም ብሎ ሲያለቅሱ ምን ማለት ነው ብዬ ነው የማስበው። ና እንዲሚያደርግ ስራ አስኪያጅ እንዲሚያደረግ ቦርድ እንዲሚያደረግ አመራር ሚኒስ ሊሰማው ይችላል እና እባካችሁ ይህን እናታርጉ። እቺ ሀገር የሴትም ናት። እቺ ሀገር የወጣት ናት። እች ሀገር ታዳጊ ናት። ሀገርን መበደል ነው ብዬ ነው የማስበው። የኢትዮጵያ ንግድ ባንክ የፕሪምየር ሊጉ አሸናፊ መሆኑን ተከትሎ በካፍ ሻምፒዮንስ ሊግ የሴካፋ ዞን ማጣሪያ ለአምስተኛ ጊዜ የሚሳተፍ ይሆናል። ቡድኑ በዚህ ውድድር ያለፈው ዓመት ሻምፒዮን መሆኑም አይዘነጋም። ከውጪ በክሪስታል ፓላስ ማንቸስተር ሲቲን በማሸነፍ የእንግሊዝ ኤፌ ዋንጫ ሻምፒዮን ሆነ። በእንግሊዝ ኤፌ ዋንጫ የፍጻሜ ጨዋታ ክሪስታል ፓላስ ማንቸስተር ሲቲን አንድ ለባዶ በማሸነፍ ነው። በታሪኩ ለመጀመሪያ ጊዜ ትልቅ ዋንጫ ያሳካው፣ ትላንት ምሽት በግዙፉ ዌምብሌይ ስታዲየም በተካሄደው የፍጻሜ ጨዋታ ኢዜ በ17ኛው ደቂቃ ያስቆጠራት ብቸኛ ግብ ክሪስታል ፓላስን ሻምፒዮን አድርጋለች። በፍጻሜው ጨዋታ የፔፕ ጓርዲዮላውን ቡድን የረቱት ክሪስታል ፓላሶችም በታሪካቸው ለመጀመሪያ ጊዜ የኤፍኤ ዋንጫን በማሳካት በቀጣይ በዩሮፓ ሊግ ተሳታፊ መሆናቸውን አረጋግጠዋል። ማንቸስተር ሲቲ ከ2016 17 ጀምሮ በአሰልጣኝ ፔፕ ጓርዲዮላ መሰልጠን ከጀመረ ወዲህ ለመጀመሪያ ጊዜ የውድድር ዓመቱንም ያለ ዋንጫ አጠናቋል። ማንቸስተር ሲቲ ባለፈው ዓመት በኤፌ ዋንጫው በፍጻሜው በማንቸስተር ዩናይትድ ተሸንፎ ዋንጫውን ማጣቱ ይታወሳል። በ ሰላሳ ሰባተኛ ሳምንት የእንግሊዝ ፕሪምየር ሊግ መርሃ ግብር ዛሬ አርሰናል ከኒውካስል ዩናይትድ የሚያደርጉት ጨዋታ ይጠበቃል። ምሽት 12 ሰዓት ከ30 በኢምሬትስ ስታዲየም በሚደረገው የሁለቱ ክለቦች ጨዋታ የአውሮፓ ቻምፒዮንስ ሊግ ተሳትፏቸውን ለማረጋገጥ ጠንካራ ፉክክር ያደርጋሉ ተብሏል። አርሰናል ይህንን ጨዋታ ካሸነፈ የሁለተኛነት ቦታውን ሲያረጋግጥ፣ ኒውካስል ዩናይትድ ደግሞ ኒውካስል ዩናይትድ ካሸነፈ ደግሞ አርሰናልን በአንድ ነጥብ በመብለጥ ሁለተኛ ደረጃን የሚረከብ ይሆናል። ከዚህ ጨዋታ አስቀድሞ ቀን 1 ሰዓት ከሩብ ላይ ለሻምፒዮንስ ሊግ ተሳትፎ በሚደረገው ፉክክር ውስጥ የሚገኘው ኖቲንጋም ፎረስት ከሜዳ ውጭ ዌስትሃም ዩናይትድን ይገጥማል። ኤቨርተን ከሳውዝሃምፕተን ከደቂቃዎች በኋላ 8 ሰዓት ላይ ሲጫወቱ፣ ሌስተር ሲቲ ከኢፕስዊች ታውንና ብሬንትፎርድ ከፉልሃም ደግሞ በተመሳሳይ 11 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል። ነገ ብራይተን ከሊቨርፑል ይጫወታሉ። የስፔን ላሊጋ ሰላሳ ሰባተኛ ሳምንት ጨዋታዎች ዛሬ ይደረጋሉ። አስሩም ጨዋታዎች ዛሬ ምሽት ሁለት ሰዓት ላይ በተመሳሳይ ሰዓት ሲደረጉ የውድድሩ ሻምፒዮን ባርሴሎና በሜዳው ከቪያሪያል የሚያደርገው ጨዋታ ይጠበቃል። ባርሴሎና ባሳለፍነው ሳምንት በካታሎን ደርቤ ኤስፓኞልን በማሸነፍ ለ28ኛ ጊዜ የላሊጋው ሻምፒዮን መሆኑን ይታወሳል። ሪያል ማድሪድ በበኩሉ ከሜዳ ውጭ ከሴቪያ ነው ዛሬ የሚጫወተው። አትሌቲኮ ማድሪድ ከሪያል ቤትስ የሚያደርጉት ጨዋታም ይጠበቃል። ቫሌንሲያ ከአትሌቲክ ቢልባው፣ ሪያል ሶሲዳድ ከዥሮና እና ሪያል ቫያዶሊድ ከዲፖርቲቮ አላቤስ ዛሬ በላሊጋው የሚጠበቁ ሌሎች ጨዋታዎች ናቸው። የጣሊያን ሴሪያ 37ተኛ ሳምንት ጨዋታዎችም ዛሬ ቀጥለው ይደረጋሉ ዛሬ በሴሪያው ዘጠኝ ጨዋታዎች የሚደረጉ ሲሆን በተመሳሳይ ሰዓት ነው የሚከናወኑት ፓርማ ከናፖሊ ኢንተር ሚላን ከላትሲዮ እና ሮማ ከ ኤሲ ሚላን የሚያደርጓቸው ጨዋታዎች ደግሞ ተጠባቂዎች ናቸው የዛሬን ጨምሮ ሁለት ጨዋታዎች ብቻ የቀሩት የጣሊያን ሴሪያን በአንድ ነጥብ ልዩነት የሚመራው ናፖሊ ከሚረው ውጭ ምሽት 3 ሰዓት 45 ከፓርማ ይጫወታል ተከታዩ ኢንተር ሚላን በበኩሉ በጁሴፔ ሜዛ ከላትሲዮ ከባዱን ጨዋታ ያደርጋል። ኢንተር ዛሬ አሸንፎ ናፖሊ ማሸነፍ ካልቻለ ኢንተር ሚላን መሪነቱን የሚረከብ ይሆናል። በሶስት ነጥብ ልዩነት ስድስተኛና ስምንተኛ ላይ የተቀመጡት ሮማና ኤሲ ሚላንም የሚያደርጉት ጨዋታ በአውሮፓ መድረክ ለመሳተፍ ተጠባቂው መርሃ ግብር ነው። ዛሬ ፊዮረንቲና ከቦሎኛ እንዲሁም ዩቬንቱስ ከኦዲኒዜ ዛሬ የሚደረጉ ሌሎች ጨዋታዎች ናቸው። ትላንት በጣሊያን ሴሪያ አታላንታ ጅንዋን ሶስት ለሁለት አሸንፏል። የጀርመን ቡንደስሊጋ የውድድር አመቱ ጨዋታዎች ትላንት በይፋ ሲጠናቀቁ ቦርሲያ ዶርትሙንድ የአውሮፓ ቻምፒየንስ ሊግ ተሳታፊ መሆኑን አረጋገጠ። ቦርሲያ ዶርትሙንድ ትላንት ምሽት ሆልስቴን ኬልን ሶስት ለባዶ በመርታት ነው በመጨረሻ ጨዋታው የቻምፒዮንስ ሊግ ተሳታፊ መሆኑን ያረጋገጠው። ሴርሆ ጉራሲ፣ ማርስል ሳቪስዘር ና ፌሊክስ ንሜቻ ለዶርትሙንድ ግቦችን ያስቆጠሩ ተጫዋቾች ናቸው። በአውሮፓ ቻምፒየንስ ሊግ የመሳተፍ እድል የነበረው ፍራይበርግ በሜዳው በአይንትራ ፍራንክፈርት ሶስት ለአንድ ተሸንፎ አምስተኛ ደረጃን ይዞ በማጠናቀቅ የዩሮፓ ሊግ ተሳታፊ ሆኗል። ሻምፒዮኑ ባየር ሙኒክ ሆፈኔምን አራት ለባዶ በመርታት በ82 ነጥቦች የውድድር አመቱን ሲያጠናቅቅ፣ ቦሆም ና ሆልስቴንኬል ደግሞ ከቡንደስሊጋው የወረዱ ክለቦች ናቸው። ባየር ሙኒክ፣ ባየር ሊቨርኩሰን፣ አይንትራ ፍራንክፈርት ና ቦርሲያ ዶርትሙንድ ከአንድ እስከ አራት ያለውን ደረጃ ይዘው በማጠናቀቅ በቀጣይ አመት በአውሮፓ ቻምፒዮንስ ሊግ ተሳታፊ መሆናቸውን አረጋግጠዋል። እንግሊዛዊ አጥቂ ሀሪኬን ደግሞ በባየር ሙኒክ በ26 ግቦች የቡንደስሊጋው ኮከብ ግብ አስቆጣሪ ሆኖ አጠናቋል። ተመልካቾች ከኢትዮጵያ ቴሌቪዥን የሰአቱ የስፖርት ዜና በዚህ ተጠናቀቀ። ደግነት መኩሪያ ነበርኩ። በሰላም ዋሉ። ብሩኬ፣ የስፖርት ዜናዎችን ጨርሻለሁ። አመሰግናለሁ። አመሰግናለሁ ደግነት፣ ጥሩ ቀን ተመኝቻለሁ።